በመከታተል ላይ የምትገኙት የዕለተ ሰንበት ፕሮግራማችንን እሁድን በኢቢኤስ ነው። እንግዶች እዚህ ስቱዲዮ ጋብዝናል። እንግዶቻችን ራሳችሁን አስተዋውቁ በጅበር ያስታውቁ። እንግዶቻችን እራሳቸውን አስተዋወቁ፣ በኋላ ነጠላ ዜማቸውን ሊለቁ ሲሉ አስተዋወቃቸው ስለማይቀር በቅርቡ ይለቀቃል። አንድ ሳምንት ነው የቀረ። ቅዳሜን ከሰዓት እንኳን በሁድ ከሰዓት መጣችሁ፣ እናመሰግናለን። ወደ ወደኛ እየተጠጋችሁ ነው። እቺ ጎንበስ ጎንበስ አለም እንዴት ነው ነገሩ? ከቅዳሜ ከሰዓት አናልፍ ወደ ሁድ አንመጣ ወደ ሁድ ማለት ሌላው ደግሞ ፕሮሞ ላይ እዚህኛው ላይ ሞቅ ሸብረቅ የለም። እንኳን ደህና መጣችሁ። ዝግጅታችሁ ብዙ ጊዜ ወስዶ እየተዘጋጁበት እንደነበረ እናውቃለን። እዚሁ የእኛው ባልደረቦች ስለሆናችሁ ምን ላይ ደረሳችሁ? ቅርብ ቀን ስትሉ ነበር። አዎ በቅርብ ቀን እንመጣለን። በሚቀጥለው ሳምንት የትንሣኤ ዋዜማ የቅዳም ሹር የመጀመሪያ ፕሮግራማችንን ይዘን እንመጣለን፣ ወደ ተመልካቾቻችን እንደርሳለን። ግን የመጀመሪያ ፕሮግራማችን የበዓል ዋዜማ ላይ እንደመሆኑ መጠን የበዓል ልዩ ፕሮግራም ነው የሚሆነው። እንግዲህ ደርሰናል፣ ጠብቁን እያል ነው ውድብ ከብ ኢቢኤስ ከዛ የተለየ ይዘት አለው። ምንድነው ይዘት ውስጥ የተለየ ይዘት ካለው እሁድም በኢቢኤስ ላይ ብዙ የሚያዝናኑ ነገሮች ነው ያሉት። እኛ ጋር እርግጥ የሚያዝናና ነገር አለ፣ ግን በእናንተ ልክ የሚሆን አይሆንም፣ የመዝናኛው ፓርት ምክንያቱም ማህበራዊ ነገሩ ላይ በደንብ እናተኩራለን። ማህበራዊ ነገሩ ላይ የምንነቅፈው እንነቅፋለን፣ ፖለቲካውንም እናወራለን። ትንሽ ጠንከር ያሉ ነገሮች ይነሳሉ። ያ ግን እያዝናናን ስለሚሆን እንዳይሰለች ደግሞ ቅድም መኮረጃ ይቻልን ብላችኋል። ግን ትንሽ ነገር ወሳስደን ጥሩ ነገር አዘጋጅተናል። ዝምትያመናቸውም ጥሩ ትንሽ ነገር ወሳስደን ያዙልኝ መች እንደሆነ ይናራክ እንግዲህ እንግዳ እንግዲህ ፈቃዳችሁ ከሆነ በቅርቡ ትሆናላችሁ። እኛም ቅዳሜ አሁን የሚመጣው መጀመሪያ የምንከፍተው የበዓል ፕሮግራም ስለሆነ ልዩ ዝግጅት ነው የሚሆነው። በዋናው ፕሮግራማችን ግን ቅዳሜ ከ8 ሰዓት ጀምሮ ተመልካቾችን እንግዲህ ለመያዝ ብዙ ነገሮችን እየሰራ ነበር። ቅድም ሰላም እንዳላችሁ ያሁን የሚመጣው የመጀመሪያው ላይ ግን ብዙ ነገር አለ። እናንተም ትኖራላችሁ ብዬ አስባለሁ። ብዙ ከስቱዲዮ ውጭ ያሉ ነገሮችን አዛራችሁ ታይቶ የዛሬ መስተንግዷችሁን አይተን በሚቀጥለው ቅዳሜ ከፍለውን አላችሁ ግን አሁን ከፍለው እንኳን አዋጣም እንዴ? አዋጣም እንጂ ለበክፍያ። አይ ማህበራዊ ጉዳዮች ላይ እናተኩራለን ተኩራለን እኔ እኔና እናንተ ደግሞ በባህሪያችን የማህበራዊ ስራዎች ላይ መስተጠብ ነው። አይ ትንሽ ለየት ያሉ ጉዳዮች አሉ። ለተመልካቾቻችንም አዲስ ነገር በተለይ ደግሞ በቀን ላይ በሚተላለፉ የቴሌቪዥን ሾዎች ላይ ከኢቢኤስም የመጀመሪያው የተለየም ነገር ይዞ የሚመጣ ሾው ነው የሚሆነው። እሱን ለማየትም ቢሆን መምጣታቸው አይቀርም። ተመልካች ባልደረቦች ብለን ባቀራረብ የተወሰኑ ነገሮችን ለየት ለማድረግ ሞክረናል። የሀገር ውስጥ ካሉት የቴሌቪዥን ሾዎች ባቀራረብና በይዘት ትንሽ ለየት ለማድረግ ነው ይሄን ያክል ጊዜ የወሰደብን። ትልቅ ስቱዲዮም ተገንብቷል። ስለዚህ አዲስ ነገር ይዘን እንመጣለን ብለን እናስባለን። ጥሩ ነገር በጎን፣ መሳ አስፋው ልምጣ እንዳትል እዚሁ ተናገር፣ ተመልካቾች ፊት። በመሸሻ ሞት ይህን መሰለ ሀብቲቼ ነው። ሌላ ስ መጣው ያው እንግዲህ አሁን አትቀርም፣ ብቅ ማለታችን አይቀርም፣ እንመጣለን። አዎ። ጥሩ ጠንካራ ሀሳቦች ይዛችሁ እንደምትመጡ አምናለሁ። አሁን በአቀራረብ ደረጃ የኛም ስቱዲዮ ውስጥ አለ፣ ከስቱዲዮ ውጭ ይኖራል። የእናንተም እንደዛ አይነት ነገር ያለው ይመስለኛል፣ ሌሎች አዘጋጆች ጭ የሚሰሩ ተባባሪ አዘጋጆች ይኖሩ ይሆን? እንደዚያ አይነት ሾዎችን ገና እንመጣ። እስካሁን ያሉትን ግን በራሳችን በቤቱ በኢቢኤስ የምንሰራቸው የሾ አይነቶች ውስጡ አሉ። ብዙ አይነት ይዘቶችን አካተናል። የተለያዩ ነገሮች፣ የተለያዩ ማህበራዊ ጉዳዮች ይነሳሉ። ፖለቲካውም ላይም ቢሆን እያዋዛን መነጋገር ስላለብን እሱን የምናገርበት ይዘትም አካተናል። በብዛት ያሉት አሁን የያዝናቸው ነገሮች እንዴት ነው፣ በቤቱ ያለውን ነገር ተጠቅመን ፈገግታ በሚያጭር መልኩ ማስተማር ነው ያሰብነው። ከዛም በኋላ ግን አብረን የሚሆነውን ነገር እናያለን። የታሰቡም ነገሮች ስላሉ ሰርፕራይዝም ስለሆነ እናያለን ማለት ነው፣ ቀኑ ሲደርስ። በጣም ጥሩ የቅዳሜ የዋናው ፕሮግራም የሚጀምረው ከስምንት ሰዓት ጀምሮ ነው። አሁን ግን በሚቀጥለው ሳምንት ባለው ቅዳሜ ግን የሚቀርበው ፕሮግራማችን ግን ልዩ የበዓል ፕሮግራም ስለሆነ ቀደምም ሊል ይችላል፣ ሰዓቱም ረዘም ሊል ይችላል። የተለየ ይዘት ይዞ ነው የሚመጣው። የመጀመሪያው ፕሮግራም የበዓሉ ዋዜማ ዝግጅት ለማለት ነው ምንድን ነው መደንገጥ? ምንድን ነው መደንገጥ? እነተ ስፋ ደገጥተለየተለየነው ይሉ ያንተ ሞቅ ሸብረቅ ደንግጬ አቃለሁ ማለት ደስ ይላል። በነገራችሁ ላይ ልክ እንደናንተ የእሁድን በኢቢኤስ ሁሉ ቅዳሜ ከሰዓትም ተወዳጅ ይሆናል ብለን እናስባለን። አምናለሁ እንደዚያ እንደሚሆን እናስባለን ቅዳሜ ከሰዓትም እውነት ለመናገር ቅዳሜ ቀን ራሱ በጣም ቆንጆ አይደለም? በጣም የተወደደ ቀን ቅዳሜ፣ የቤተሰብ ቀን ይሆናል ብዬ አስባለሁ። ቅዳሜ ከሰዓት ላይ እርፍ ብለው እንዲያዩአችሁ የሚያስችል ፕሮግራም ይዛችሁ እናንተ ብቻ፣ ከዛ ውጭ ተመልካቹ አለ ብዬ አምናለሁ። አንድ ፕሮሞ ልስጥ አላችሁ? ይህ ቅዳሜን ከሰዓት የጋራ ነው። ቅዳሜን በኢቢኤስ መክፈል አለብህ። ስለዚህ የተሳካ እንዲሆን እንመኝላቸዋለን በጣም ቆንጆ ስራ ይዛችሁ እርግጠኞች ነን ምንም እንኳን ከኛ ባይበልጥም እና ያወደ በጣም ነው ሰው አዎ እንግዶቻችሁ ደሞ ስንሆን እኛ እነሱ በሜዳቸው ምን እንደሚሉን አናውቅም ያንን ለማየት ያብቃል የቅዳሜ ሰው ይበላል የቅዳሜ ሰው ይበላል እሺ የእሁድ ሰው ይበላል አዎ በመከታተል ላይ ያላችሁት ግራንድ አትጋቡ እሁድን በኢቢኤስ እሁድን በኢቢኤስ